ጥርጥርና ጥርሷን ያረገፋችኋትን፣ እያንዳንዳችሁ ዋጋ ትከፍላላችሁ። ዋጋ የሚያስከፍላችሁ ደግሞ ይሄ ህዝብ ነው። ገባት እንጂ እናንተ ደም አፍሳችሁ ቀጥቅጣ ሚስትህ አንተ ምን ስለሆነሽ ደም ጠቤ የተባለችው ደም ባንክ ነው የምትሰራው። ደም ሄድሽ ጠቤ ተባለችው ምን ያህል ከሱ የተለየ ግንኙነት ቢኖራት ነው እንዲህ? አንተ ሚስትህን እያወራሃት ከነበረ ማለት ነው። ኦኬ ልጅቷን ይዘሻት ውጪ፣ ልጅቷን ይዘሻት ውጪ ለምን አላልካትም? ዛሬ ልታወራ የምትመጣው ወደድክም ጠላህም እየመረረች ውጧለክ። ውሽማ ነው አንተ ውሽማ ነ እሱ ውሽማ ነው። አሁን ይልቅንስ ውሽማ ፈልገህ የሚስትክን ባል የት እንዳለፈልገህ አምጣ። አንተ እራስህ እዚህ መተህ አፍህን በጨዋጥ ልትናገር ትናገር እንዳትመጣል። አካል ያጎደላችሁት የሴት ልጅ ህይወት ነው። ኦኬ፣ ልጅቷን ህይወቷን እች ልጅ ምስጊ እናት አባታላት አላት። ኦኬ ልታወራት መጣለህ እንዴ? ደግሞ እዚህ አታፍረም? የብቻ ምፈው ሚስትህ የብቻህ አይደለችም እያልኩ ነው። ሚስታችን በል፣ ሚስታችን በል መሲ ንገሪው። እንኳን ከእሷ ራስ አንተ ራስህ ላይ ሞተናል። ሁለታችን አብረን ማንም የማንንም ወንጀል አይካፈልም እያልኩ የምን ሚስቴ ሚስቴ ነው? ሚስታችን በል። ይሄ ሰውዬ ሀቅ አለው። ደም ጠቢያላት እኮ ሚስቱ ስለሆነች መስሎኝ መተክ ሚስቴ ሚስቴ አይሰራ፣ ሚስታችን ነው ማለት ያለብህ ይሆናልኩሽ። እኔ ያዝኝ እሷን እያልኩ እኮ ነው። ናፈ ቪዲዮ ውጣና ከኛ ጋር አውራ ዱራ ማክ ያዝኑ እንዴ አለው እኮ የህግ የበስማ ስማ፣ ማሜ አንድ ነገር ልንገርህ፣ ስማ ያለህበት እኮ የህግ የበላይነት ህግ ምን እንደሆነ ልካችሁን የምታሳያችሁ ሳውዲ አረቢያ መሬት ላይ እኮ ነው። ደግሞ ሚስቴ ትላለች፣ ሚስታችሁ ናት ልጅቷ። እሱን ተይው አልኩሽ። የሆነ ያውቃል አንቺ አታውቂያትም። ስለዚህ አታውቂም፣ እሱን አንቺ ስለሆሽ ልጅ። እንዴት አንዲት ሴት ልጅ ሁለት ሚስት ታገባለች? አልተውም፣ አልተውም፣ አልተውም። ሚስታችን በለህም ልጅ እኮ የፈለገ ወንጀለኛ ቢሆን በአንተ ሚስት ፍቃድ አለው። እኛ ፍቃድ ሰተኗል ሚስታችን ነው የሚችለው። ወደው ይርሻ እኮ ስራት እሱ ብቻ ነው፣ እሱ ነው እንጂ የሚፈልገኝ እኔ አልፈልገውም እኮ ነው ያለችኝ። ታደሰ ይሙት ብላኛለች። ታደሰ ይሙት ብላኛለች

ሴት ናት። በዛ ላይ እናቴ ሁሉ ነገሬ ናት። ትቀልዳል እንዴ? አዎ ለሷ ወግኜ ነው። ልጅቷ ማለት ነው ደሙ ጥርሷ ረግፏል ስንላት ጥርሱ የት አለ የረገፈው? እያለች ስትከራከር ነበር። ከዚህ በላይ ምን መተባበር አለ? ሲቀጥል ደግሞ መጀመሪያ ከፎቅ የጠራችው እሷ ናት እንዲደበድባት። ከዛ ደግሞ እግሯን ብቻ ነው የመታት ብላ ነው ለኛ የተናገረችው ለባሏ እንጂ ይሄ ሁሉ ጉዳት እንደደረሰባት አይሻ ናት የነገረችን እንጂ ራህማ አቃላን የነገረችን ጉዳት እንደደረሰባት የዚህን ያክል አልነገረችንም። ስለዚህ ከዚህ በላይ ምን አለ? ቆይ ራህማና ደብዳቢው እኮ ውሽማ ናቸው። እኔ እኔ ለምን እንደማታው በቻርጅ አለች እንጂ በቻርጅ አይደለም። እሷ ቀንታ አባት ነው ችኛዋ ልጅ አስመታች። አው ልጅቷ ልጅቷ እንዲደበድባት ነው ከፎቅ መጀመሪያ ጠራችው። አንድ ሁለት ደግሞ እዚህ ራሷ ዝም መታ። ጥርሷ ረግፏል ስትባል አይደል እንዴ ጥርሷ የታለ ብላ ስትከራከር ነበረ። ከዚህ በላይ ምን አለ ማስተባበል የሱን ወንጀል። ሲቀጥል ያለበት ሁሉ ያውቃሉ፣ ብላችሁ ብላችሁ ማለት ነው የዱባይ አጀንዳ ሳውዲ አምጥታችሁ ታረፋቸው። ጉድ ጉድ ጉድ። በነገራችን ላይ በሰሞኑ እየተሰራ ያለው በተለይ መዲና ላይ እየተባለው በጣም ከባድ ነው። በነገራችን ላይ ሳውዲ እን እንትን አደለችም እንዴ ዱባይ አደለችም እንደዚህ የሚባል ነገር ያለ? እኔ ገረመኝ እኮ የልዩ ነው ማለት ነው መስመር ላይ እያለ ሚስትር እያወራ እንደዛ